ማይክ በዛች ትንሽ ከተማ ቆየ በተለይም አና በእጇ ይዛት የነበረችው ልጅ ታሪክ ግራ አጋብቶታል የልጅቷ እርሜ ደግሞ ስምንት ዓመት መሆኑ ማይክን ይበልጥ ግራ አጋባው የሱ ልጅ ትሆናለች ብሎም አሰበ አንድ ቀንም በድፍረት ሂዶ አናን ጠየቃት አና ለመመለስ አቅማማች ጥለህን ሂደህ አልነበረም ወይ አልፈልጋችሁም ብለህን አልነበረም ወይ አለችው በዚህ ጊዜም ማይክ አንጀቱ ተላወሰ ትልቅ ጥፋት እንዳጠፋም ተገለጠለት የልጁ ስምም ቢሊ እንደሆነና ህይወቷ ሙሉ ለሙሉ እንዳመለጠውም አወቀ የመጀመሪያ ቃላቶቿ ለመጀመሪያ ጊዜ ቆማ ስትሄድ ሁሉንም መልሶ ማየት አይችልም አሁን ቢሊ ስምንት ማለቷ ነው። ማይክ ደግሞ ለእሷ አዲስ ሰው ነው። ያጠፋውን ሰዓት ለማካካስ ማይክ ከቢሊ ጋር ጊዜ ማሳለፍ ጀመረ። የቤት ስራዋን ያግዛታል፣ ጊታርም እያስተማራት ነው። ቢሊ በመጀመሪያ ምንም እምነት አልጣለችበትም። ቀስ በቀስ ግን ቅርበት ጀመረች። በዚህ መሀል እያለ ማይክ ኮንትራት የፈረመበት የሙዚቃ ካምፓኒ ተመልሶ ወደ ኮንሰርት ስራዎቹ እንዲመለስ አሳሰበው። በዚህ ሰዓት ማይክ ግራ ተገባ። ከወጣትነቱ ጀምሮ ሸሻ ትንሽ ከተማ ቀርቶ የተረጋጋ የቤተሰብ ኑሮ መኖር ወይስ ወደነበረበት የዝናና የቅንጦት ኑሮ መመለስ? በመጨረሻም ማይክ ወሰነ። ውሳኔው የሚሆነው በወጣትነት ጥሎት የወጣውን የተረጋጋ ሮ መኖር ነው። በዚህ ውሳኔውም ከልጁ ርቆ የነበረባቸውን ጊዜዎች እንደሚያካክስና በሰርጋቸው ቀን ጥሏት የሄዳትን ባለቤቱን ለመከስ ትልቅ ሰርግ አዘጋጅቶ እንዲጋቡ አደረገ።